የኢትዮጵያ ሰዎች በሙሉ እናንተ ብድርተኞች ችጋራው እዳ አለባቸው አሉ። ውድ ኢትዮጵያውያን በውጭም በሀገራችንም የምትኖሩ የኢትዮጵያ ዜግነት ያላችሁ የኢትዮጵያን እዳ ለመክፈል የሁላችንም ርብርብ እንደሚያስፈልግ ተስማምነን ላይ ደርሰናል። አንተ በበላህ እኔ ከፋት ታናግረኝ በእውነት የተበደራችሁበት ሀገር ላኩን እዛው ሄደን ሰርተን እንመጣለን በቃ መንግስታችሁ ወደ አለባችሁ አለ ይለኛል እንደ በሽሮ የበለው መች ነገረኝ አልነገረኝም ሲበደር ሲበደር እኔ ማሳወቅ ነበር እኔን አልነገረኝም አልተስማማም እኔ ብድር አልወድም ተበድሬም አላቅም ሰላም ሰላም፣ በመላው ዓለም የምትገኙ ውድ የኢትዮጵያ ቤተሰቦቼ እንደምናችሁ። ሰላማችሁ ዝት ይበል እያልኩ እንግዲህ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ ያሰብኳቸው ነገር እንግዲህ ይዤላችሁ መጥቻለሁ። ያው እንግዲህ ሰሞኑን እንደ መግቢያ አጀማመሩ እንዳያችሁት እንግዲህ ሰሞኑን እቺ 575 ትንሽ እንግዲህ ሰዎችን ማነጋገር ይሆናለችና ለምንኛ ዘና ፈታ ብለን በዚህ ነገር አንድ ዝናና ብዬ እንግዲህ ለዛሬ በጣም ደስ ደስ የሚሉ ነገሮች እንግዲህ ይዤላችሁ መጥቻለሁ ማለት ነው የሰውን ኦፒኒን በምን አይነት መንገድ እንደተመለከቱት የሚያሳይና እንደው ጊዜያችንን ትንሽ እንግዲህ በመሳቅ በመጫወት ያቆየናል ብዬ ያሰብኳቸውን ነገሮች እንግዲህ ሰብሰብ ባድርጌላቸው አንዱ ማለት ነው። እንደሚመቻችሁ እርግጠኛ ነኝ። አስተያየታችሁን ጻፉልኝ እያልኩኝ ቀጥታ ወደ ፕሮግራሙ ልጓላችሁ። መልካም ጊዜ ሆንላችሁ። እንሳቅ፣ ንጫወት። ዶሮ ውሃ ጠምቶት ይጠጣል ወይ በማይካ

ሰሞኑን ስን ይሻለኛል ሰሞኑን ማንጋ ላይ ፈረንጅ ሳይ ሩት ሩት ጥፋ ጥፋ እያለኝ ነው፣ እና ይሄ ነገር ምን አድርጌ ነው ምናም ብዬ ሳስብ ለካ በልተን ያልከፈል ነው እዳለ። ዶክተር አብያ ማጣፉ፣ ዶክተር አብያ ማጣፉ ጠፈር ላይ እንፈልጋችሁ። ጠፈር ላይ ምን ሊሰሩ ምን ሊሰሩ ነው የሚሄዱት? ከማነሳ ዜናዊ ምን? ውድ ኢትዮጵያውያን፣ በውጭም በሀገራችንም የምትኖሩ የኢትዮጵያ ዜግነት ያላችሁ የኢትዮጵያን ዕዳ ለመክፈል የሁላችንም ርብርብ እንደሚያስፈልግ ስምምነት ላይ ደርሰናል። በመሆኑም እያንዳንዱ ኢትዮጵያን የኢትዮጵያ ዜግነት ያለው በኢትዮጵያ ብር 71 ሺህ ብር፣ እንዲሁም በዶላር 571 ዶላር አካባቢ ያስፈልገናል። ይህንን ለማሳካት የኢትዮጵያውያን እርብርብ እንዲሁም የተለያዩ ድጋፎቻችሁን እንደሚያስፈልጉን ከወዲሁ ለመናገር እንወዳለን። ኢትዮጵያን መውደድ በወሬ አይደለም። ኢትዮጵያን መውደድ በሚዲያ አይደለም። ኢትዮጵያን መውደድ በተግባር ነው። ኢትዮጵያን የምትወዱ ከሆነ የኢትዮጵያ እድገት ማየት የሚናፍቃችሁ ከሆነ የኢትዮጵያ እዳ መከፈል አለበት። ኢትዮጵያ ይሄን እዳ ተከፈለች፣ በአንዴ 10 ፐርሰንት ነው የምታድገው ምንድን ነው የሚያዝቅሽ ይለኛል እንዴ? ኦ ኧረ ተው፣ ኧረ እኛ የራሳችንን እምዳ ከፍለን አልጨረስንም። ማ ብዬሽ ከምር ነው ምን ነው የምን 575 ዶላር ነው የኢትዮጵያ ህዝብ በነፍሰው ከፍ አለበት የምትለው? ኧረ ተው እንጂ። ወደ ኧረ ኧረ ተው አንተ በበላ እኔ ክፉ አታናግረኝ። በእውነት የኔ እምዳ አለ እንዴ? ልትፈል ባይሆን ምን እናርግ መሰለ አገሪቷን በቀረው ዋጋ ሽጥና ይደርሳታል ብላ ያሰብከውን ላክልኝ እንዲያ ይሻላል ቀልደኛ ቀን ደሞታል በጣም ነው የሚገርሙ አልበላውም አልጠጣውም አልከፍልም 575 ዶላር ቢኖረኝ ኖረ ሲጀመር እዚህ ሀገር ኖር ነበር እዚህ ሀገር አልኖርም ነበር አልበላው አልጠጣው እንዴት እንዴት ምኑን ምኑን ተደምሮብኝ ነው ሁሉ የመጣ ስቅስቅ ብያለ ያለቀስኩኝ ነው አዋጡኝ እኔ እኮ ይገርምኛል እንዴት እንዴት አድርጎ እንደሚመጣላቸው ነገሩ ራሱ ይገርምኛል። እና ትንሽ ነገር ወጣ ካለች እኮ በቃ ሲሪየስሊም የተደነገጠም አለ። ያው መቼም ነገሮች እውነት ሆኖ ውሸት የማይታወቅ በዛ ላይ ይሄ ኤአይ እንግዲህ የአብዬ ንግግር እንዴት አድርገ እንደሚናገሩት ስምታችሁታል። በጣም በሚገርም ሁኔታ እውነት ራሱ የተናገረው አስመስለው ነው እንግዲህ ያቀረቡት እና በዛ ምክንያት እንግዲህ አንዳንድ ሰው ደግሞ በስነስርዓቱ ተሸውዷል። የማይቀር ነው በዛ አይነት ነገር እንደሚሸውድ እና እውነት የመሰለው እና በቃ ባለ ዕዳ አርጎ ራሱን ያስቀመጠ በጣም ብዙ ሰው አለ። በጣም ያስቃል ግን፣ እነዚህ ደግሞ እንዴት አድርገው እንደሚፈጥሩት ስናይ በጣም የሚገርም ነው። መቼም በጣም ብዙ ነው የወጣው ግን፣ እንዲሁ አትሊስት አንዳንድ ጠብጠብ አድርገን እንዝናና በሚል ነው። እስኪ ወደሚቀጥለው ድልታችሁ፣ ኮሜንታችሁ እንዳይለያልኩኝ እንመልከተው የአንዳንድ ኢትዮጵያ 575 ዶላር የውጭ ዕዳ አለበት ተባለ። የተበደራችሁበት ሀገር ላኩን እዛው ሄደን ሰርተን እንመጣለን። በቃ እኛ ለሀገራችን መስዋዕት መሆን እንፈልጋለን። እኔ በግሌ እኔ በግሌ የተበደራችሁት ከአሜሪካ ከሆነ አሜሪካ ላኩኝ፣ እዛው ሰርቼ ለአሜሪካ ከፍዬ እመጣለሁ። ካናዳ ከሆነ ካኔዳ ላኩኝ፣ ሰርቼ ከፍዬ እመጣለሁ። እንግሊዝም ይሁን ሌላም ሀገር ይሁን፣ ማነው ለኢትዮጵያ ብሎ ይህንን እዳ ሊከፍል የሚችለው እኛ እኛንን እኛ ዜጎቿንን መንግስታቸው እዳለባቸው አለ ይለኛል እንዴ? በሽሮ እየበለው መች ነገረኝ? አልነገረኝም። ሲበደር ሲበደር እኔ ማሳወቅ ነበረበት። እኔን አልነገረኝም። አልተስማማውም። እኔ ብድር አልወድም። ተበድሬም አላውቅም። ኦኬ፣ አምስት መቶ ሰባ አምስት ዶላር ማለት እኮ ስንት ብር ማለት ነው? ሰባ አንድ ሺህ ብር እሱም በባንክ ነው። እኛ እንደምንልቀው ከሆነ ከዛ በላይ ነው። ስለዚህ አሁን እኔ ስትመደሩም አልሰማሁም፣ ስትከፍሉም አላውቃችሁም። እያንዳንዱ ኢትዮጵያዊ አምስት መቶ ሰባ አምስት ዶላር የውጭ እዳ አለበት ተባለ። እያንዳንዱ ኢትዮጵያዊ ያለበት የውጭ እዳ መጠን አምስት መቶ ሰባ አምስት ነጥብ ስድስት ዶላር መድረሱን የኢትዮጵያ ኢኮኖሚክስ አሶሴሽን ባወጣው ሪፖርት አስታውቋል። የኢትዮጵያን የውጭ እዳ ለመክፈል እያንዳንዱ እንዲሁ ከባድ እኮ ነው፣ ግን ጎበዝ እንዲሁ መንግስት እኮ በቃ ህዝቡን እኮ ማለት ነው በቃ የሆነ ኑሮ ውስጥ ከተተው። እኔ እውነቱን ነው የምናገረው። ይሄንን መልእክት አድርሱልኝ ለሚመለከተው። እኔ ወላሂ አምስት ሳንቲም አልሰጥም። በባህር የመጣሁበትን ገንዘብ ተቃጥዬ አሁን ሁለት ወር ሦስት ወር ቢሆነኝ አይ ነው እያከፈልኩ እና እኔ አምስት ሳንቲም ወላ የለኝም፣ አልሰጥም። ተበለጋችሁ አፈናቅሉኝ። ግን መታወቂያ እንዲያከለክሉ ይደሙ። ክፈሉ ያላችሁ ክፈሉ፣ እኔ የለኝም፣ ወላሂ የለኝም። በቃ መቀመጫ ማጣት እዚህ እኮ ነው እንዴ! ኑሮ ይቀንስልን፣ እንከፍ እንከፍላለን፣ እንከፍላለን። ኑሮ ይቀንስልን፣ ንገሯቸው። ያስወጣ ልብካለው እኔ ጋራ ገንዘብ አስቀምጥዋል? እኔ በነበረ ይኖር አልኩ እሰጠው ነበር። ከሌለኝስ ከየት ነው የማመጣልህ? አረ እዛ በለው። አሁን እንግዲህ እንደተመለከታችሁ ሰው በጣም በሚገርም ሁኔታ እንግዲህ ይህን ነገር በተለያየ አይነት መንገድ እንግዲህ ገልጾታል ማለት ነው። በተረፈ ግን ያው ይሄ ነገር የተፈጠረበት ዋናው ምክንያት ምንድነው? የሪፖርተር ላይ በወጣ እንግዲህ አንድ የሆነ ማብራሪያ ምክንያት ነው። እና ይሄ ነገር እንግዲህ ብዙዎች ሰምታችኋል። እንግዲህ ግማሽ ውሸት ነው አባባሉ ሌላ ስለሆነ እንደዚህ ወደ ሌላ ነገር ተቀይሮ ነው ተብሏል። ነገር ግን ያው ወደ ኅብረተሰቡ የወጣበት መንገድ በጣም የሚገርም በመሆኑ እንደዚህ አይነት ነገር ተፈጥሮ እንደዚህ አይነት እኛንም እንግዲህ የሚያዝናና ነገር ፈጥሯል ማለት ነው። እርግጠኛ ነኝ እንደተመቻችሁ። ገና አለ፣ ትንሽ ይቀራል። ወደፊት ደግሞ ስንመልከት ሰላም እንዴት ናችሁ? አማኗ ሁሉ ሰላም። የኢትዮጵያ ሰዎች በሙሉ እናንተ ብድርተኞች ችጋራው እዳ አለባችሁ አሉ። እና ዛሬ ስለ እዳው አንዳንድ ነገር ልላችሁ ነው። ግጠም ልገጥምላችሁ ነው። ዝንጀሮ በገደል አድጦ ተወርቀም፣ የኢትዮጵያ እዳ ተከፍሎ ማልቀም። በልማ እናዳችሁን ክፈሉ፣ አብሽሩ። እኔ እንደሆነ እንደውና ስራ ፈተነኛውን ስራ ጥቻለሁ። ምንም እዳ የለብኝም። ስራ ሳቂ ነው ማለት ነው እንከፍላለን እንጂ እንከፍላለን። እንደ እኛ መሻ እንከፍልባለን እንደ ችግሩ በጣም እንደ መንግስት ተበድረው ብሩ ሲያልቅ እንደ ግለሰብ ክፈሉ መባሉ ትንሽ ቅር ቢለንም እንከፍላለን እንጂ እንከፍላለን። ፋሚሊ ጉዳችሁን አልሰማችሁ። ኢትዮጵያዊ የሆነ ዜጋ አንድ ሰው ሰባ ምናምን ሺህ ብር እዳለበት ተባለ። ማንኛውም ኢትዮጵያዊ የሆነው እና ደግሞ ሰሞኑን አንድ ወሬ የሰማሁ አብይ 80 ምናምን ሚሊዮን ነው ቢሊዮን ብር በጅቶ ወደ ማርስ ሊወጣ ነው ተባለ። ሁለተኛ እዳ ማለት ነው። አሁን ያልገባኝ ነገር ያ 70 ምናምን ሺህ ብር አንድ ሰው በኢትዮጵያ ያለበት አብይ የሚበርበት ነው ወላ ሌላ መንግስት የተበደረው ነው። እና እንደ ሐሳብ እኔ ኢትዮጵያ ትሸጠንን ትሸጥልንና ድርሻችንን ይሰጠንኛል 70 ሺህ ብር ማ አንድ ሰው አይከፍልም። 120 ምናምን ሚሊዮን ህዝብ ከሚከፍል ለ120 ምናምን ሚሊዮኑ ህዝብ ትሸጥና ድርሻችን ይሰጣል። እና ደግሞ ሁለተኛ ምን ሐሳብ መጣል መሰላችሁ? አብይ ወደ ማርስ የሚበርበት ገንዘብ 80 ሚሊዮን ወይም 80 ቢሊዮን ከሆነ ሊቢያ ስንት የሞት ፍርድ የሚጠባበቃቸው እህት ወንድሞች አሉን። በቃ እነሱን ያስፈታልን፣ እሱም መብረሩ ይቅርበት፣ እህቶቻችንም ወንድሞቻችንም ከሞት ይታደግልን። ምን ይመስላችኋል ለዚህ ሐሳብ? ሲቀጥል ደግሞ አሁን ሌላ ሐሳብ መጣ። ይሄ ነገር እዳው እየቀጠለ ከ70 ሺህ ወደ 170 ሺህ ከሚገባብን በፊት ለምን ጦርነቱን ከአሜሪካ አያደርገውም? እዛ ሰፈር ለሰፈር እያዋጋ ሌላ ጦርነት ከሚያመጣብን ከአሜሪካ ጋር አድርገውና ወደ አሜሪካ ሄደን እኛም ሀብታም እንሆናለን። በቃ አበድ ሀሳብ ነው። ግን በተለይ ዋና ትኩረት የምታደርግበት አብይ አህመድ ቪዲዮ ከደረሰ ወደ ሰማው መብረር ይቅርና ሌሎች ጭራሽ በረው የሚቀሩ ስላሉ ሊቢያ ላይ እህት ወንድሞቻችን እነሱን አስፈታልን። ያንተ አንድ የበብር ወጥቶ መምጣት ትርጉም የለውም። ለእህት ለወንድሞቻችን ብዙ ተጽዕኖ ትፈጥራለህና ብሩ ይቅርብህ፣ ማርሱም ይቅርብህ። ለሊቢያ እህቶች ወንድሞቻችን አስፈታልን። በቃ ይህን ሐሳብ እስኪ ኮሜንት ላይ ደግሞ እናንተ ሂዱበት። ማንኛው ትክክል ነው ማንኛው ስተት ነው የእኔ ሁሉም ሐሳብ የበኔ ትክክል ነው የሚመቻችሁ። አሁን እንግዲህ ሰው በሙሉ በራሱ አይነት አስተያየት እንግዲህ ጥሩ ጥሩ ገምገማ እየፈጠረ ነው ማለት ነው። እንግዲህ አብይ ወደ ላይ ይወጣል፣ ወደ ታች ይወርዳል። ይሄ ነገር ነገሮች በሙሉ መምጣታቸው በጣም የሚገርም ተሰካካልና በጣም ደስ ይላል በእውነት ደግሞ ይህንንም ደግሞ የተቀበል አለ በእውነት በቃ ምን ችግር አለ። እንግዲህ እና እዚህ ምናምን ያለ አለ ማለት ነው። እስቲ እነሱ ደግሞ እንዴት እያሉ እንደሆነ እናሳያችሁ። ጠቅላይ ሚኒስትራችን አብይ አህመድ ያሉትን ዕዳ በበኩላችን እንዋጣለን እንዋጣለን እንዋጣለን። እኛ እያለን ሀገራችን ባለ እዳ መሆን የለበትም የለበትም የለበትም የለበትም። እንከፍለዋለን ያለውን ነገር እንዋጣለን። ችግራችንን እንፈተዋለን እንፈታለን። ይፈታል ይፈታል። በአንዳንዱ ኢትዮጵያዊ የውጭ እዳ 575 ዶላር ደረሰ በሚል የተሰራጨው ዘገባ የተሳሳተ ነው ሲል የገንዘብ ሚኒስቴር አስታወቀ። በአሳለፍነው እሁድ ግንቦት 17 ቀን 2017 ሪፖርተር ጋዜጣ እያንዳንዱ ኢትዮጵያዊ ያለበት የውጭ እዳ መጠን አምስት እንዴ፣ ምንድነው እሱ? ፍራንክ ነው እንዴ ማለት። ዶክተር ብቻ አይደለም እኛ ሀገር የሚሳሳተው ሁሉም ይሳሳታል ማለት ነው። ይሁን፣ ዳስ ዳስ ነው፣ አሹ ነው። እኛም እኮ የተዛዛተ መልስ ነው የሰጠ ነው። ግን እንከፍል ነበር ወላችንም ማለት ልንከፍል በቃ ወገባችንን ታጥቀን ምናምን ነገር ነበረና ማለት ነው። ግን እንደዚች አይነት ዜና ስትወጣ ማለት ነው ለብዙዎቻችን ተጠንቀቁልኝ። ምክንያቱም እኛ የኔሮ ልብ ድካም አለብን፣ ብዙ የብዙ አይነት ልብ ድካም አለብን። ጸጥ ልንል እንችላለን፣ በዚህ መረጃ ምክንያት ብዙዎቹ ማለት ነው በልብስ መስቀያ ገመድ የሰቅለው ራሳቸውን በጅዋጅ ወይ ሳጥናኑ ነበረ እና ተጠንቀቁልኝ። ያው ይሁን ፕራንኩ ዳስ ዳስ ነው እኛ ማመልሱ ፕራንኪ ነች እንጂ እኛ የምንባቱ አባቱ ዝምባበ ነው። ያን ዝምባበ ብዙዎቻችን አናቅም። እሺ አሁን እንግዲህ ውዴት ቤተሰቦች እንደተመለከታችሁ፣ ከዚህ ከዛ እንግዲህ ሰበሰብኩላችሁ የዚህ 575 ዶላር ነገር እንግዲህ ብዙ ነች፣ ግን ለግዛሬው ይችን ያህል እንግዲህ ይበቃናል ብዬ አስቤያለሁ ማለት ነው። እንደሚመቻችሁ እርግጠኛ ነኝ። እንግዲህ ከእናንተ የሚጠበቀው የተለመደችው እንግዲህ ላይክ ላይክ ከወደዳችሁት ላይክ ላይክ። ቤቴ በጣም ቀዝቀዝ ብሏል፣ እኔም አልነበርኩም እንደምታውቁት። ስለዚህ አሁን ደግሞ እንግዲህ መጣ መጣ ማለት ጀምሬያለሁ ማለት ነው። እንግዲህ እርግጠኛ ነኝ ከዚህ በኋላ በተቻለ መጠን ሰዓቴን ጠብቄ ለማውጣት እሞክራለሁ ማለት ነው። እናንተም እንግዲህ የኮሜንታችሁንና ላይካችሁን ነገር እንግዲህ በደንብ በርታ በርታ አርጉልኝ። አዲስ የሆናችሁ እንደተለመደው ሰብስክራይብ አርጉላለሁ። በተረፈ እንግዲህ ለዛሬ ያዘጋጀዋትችን ትመስላለች። በሚቀጥለው እስከምንገናኝ ደህና ሆኑ። ላለው እንደተለመደው የመጨረሻ ነገር እንግዲህ አንድ ነገር ጠብ አረጋለሁ። እንግዲህ ስቀናል። አሁን ደግሞ ወደ ቁም ነገሩ ብንሄድ አይሻልም? እችን አዳምጠን እንለያይ። መልካም ጊዜ። በኒሮ ዛሬ እዚህ ጋ የመጣሁት በጣም አጭር ነገር ልን የመንግስት የምትለዋ ነገር መቅረት አለባት። የመንግስት የሚባል ነገር የለም። እኛ ሀገር ብቻ ነው ባይዘበው የመንግስት የሚባለው፣ እሱም በደርግ ጊዜ የተጀመረ በዛው ቀጠል ነበር። የመንግስት ድርጅት፣ የመንግስት መኪና፣ የመንግስት ሰራተኛ፣ የመንግስት ደሞዝ ምናምን የሚባል ነገር የለም። መንግስት ከየትም አያመጣም ገንዘብ። ገንዘቡ የእኛ የህዝብ ነው። ታክስፔየር ማኒ ይባላል፣ የግብር ከፋይ ገንዘብ። ፐብሊክ ሴክተር ይባላል፣ የህዝብ ዘርፍ እንጂ ይሄ የመንግስት ተብሎ እጭ ተብሎ በደንብ የማይያዝ ነገር መኖር የለበትም። ይህ መልእክት ሁሉም ኢትዮጵያዊ ጋር መድረስ አለም። ስለዚህ ሀገራችሁን የምትወዱ ከሆነ ሪፖስት አድርጉና ሁሉም ኢትዮጵያዊ እንዲያየው አድርጉ። የመንግስት ሰራተኛ የሚባል ነገር የለም። ፐብሊክ ሰርቫንት ወይም ሲቪል ሰርቫንት፣ የህዝብ አገልጋይ ነው የሚባል ግን፣ ምን ያህል ችግር እንዳለ የምታየው ጉግልን እንኳን ሲቪል ሰርቫንት የሚለውን ተርጉምልኝ ስትሉት የመንግስት ሰራተኛ ብሎ ነው የሚተረጉመው። ሲቪል ማለት እኮ ሚሊተሪ ያልሆነ ህዝብ ማለት ነው። እንዴት ነው ይሄ የመንግስት የሚሆነው? አንድ አገር ትልቅ ደረጃ የምትደርሰው እነዚህን ሁለት ነገሮች መለየት ስትችል ነው። በኢኮኖሚክስ ምን ይባላል መሰላ፣ አንድ ነገር ባለቤት ከሌለው ወይም ደግሞ ባለቤቱ በግልጽ የማይታወቅ ከሆነ እንደ መንግስት አይነት ቬግ ባለቤትነት ሲኖር ከውስጡ ጥቅም እንፈልጋለን፣ ግን ደግሞ ማናችንም ያንን ነገር አንንከባከበው። ኢትስ ካልድ ትራጀዲ ኦፍ ዘ ኮመንስ እና መሰረተ ልማት በመንግስት ነው የተሰራው፣ የመንግስት ነው ብሎ መንገዱ፣ መብራቱ፣ ውሃው የመንግስት የመንግስት አይደለም። የመንግስት ብሎ ነገር የለም። የኛ ነው የኛ፣ የህዝብ። የወረዳ ሰራተኞች፣ ፖሊስ፣ ወታደር፣ የጤና ጣቢያ ሰራተኞች እና ሌሎች የመንግስት ሰራተኞች አይደላችሁ። ፐብሊክ ሰርቫንት የህዝብ አገልጋይ ናችሁ። አት ሴም ታይም ደግሞ ህዝብም ናችሁ። ከደሞዛችሁ ግብር ይቆረጣል አይደለ? በቃ ታዲያ መንግስት ከየት ገንዘብ ያመጣል ከህዝብ ነው የሚሰበስበው አይደለም ቢበደር ገንዘቡ እዳ ቢሆን የህዝብ ነው እዳው መንግስትማ ተቀየረ እዳው ግን የህዝብ ስለሆነ እስካሁን ድረስ እየተከፈለ ነው እና ሁሉን ነገር በፖለቲካ መነጽር ማየት የለብንም የመንግስት የምትለው አቃል ማለት ነው በጣም በቃ ይሄ ነገሩን ማራን ባለቤትነት አለመውሰድ ምናምን ስለሚያመጣ አገር ይገላል እና ይህንን ነገር ለማለት ነው ይመቻችሁ።